ሰላም ጤና ስጥለን። የተከበራችሁ እና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቲቪ ተከታታይ ቤተሰቦቻችን የምሽቱን የጣና ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። ወቅታዊ ፈጣን መረጃዎችን እንዲደርሷችሁ ቻናላችንን ላይክ፣ ሸርና ሰብስክራይብ ማድረጋችሁ እንዳትረሱ፣ እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶችን እናቀርብላችኋለን። በወሎ ቤት አማራ ሰማይ ስር የብልጽግና አገዛዝ ስርዓታዊ ፍርሰት አይቀሬ ስለመሆኑ የአማራ ልጆች በደማቸው እያስመሰከሩ ነው። ውጊያው አድማሱን አስፍቶ ምዕራብ ወሎና ደቡብ ወሎ ዘልቋል። የደሴ ከተማ አካል የሆኑ በርካታ ቀበሌዎች በፋኖ ኃይሎች እጅ ገብተዋል። የወልዲያና የሰሜን ወሎ ዞን አመራሮች በመከላከያ ደህንነት ክትትል ውስጥ ገብተዋል። ደሴ ዙሪያ ዛሬም ሌላኛው የብልጽግና የውጊያ ጭንቅላት ተቆርጠዋል። የብልጽግናው አገዛዝ የራሱ ጥምር ጦር የሚዋጋበትን ቀጠና ጨምሮ ተከታታይ የድሮን ጥቃት ፈጽመዋል። ከወሎ ቤተ አማራ ሰማይ ስር እየሆነ ያለውን ዝርዝር መረጃ ቀጥታ ከግንባር ይዘናል። ብረትን መቀጥቀጥ እንደጋለ ነው። የፋኖ የትጥቅ ትግል አድማሱን እያሰፋ ነው። በመሀል ሀገር በመዲናዋ መነቃቃቶች በመታየት ላይ ነው። መላው የኢትዮጵያ ሕዝብ ስርዓታዊ ለውጥን ይሻል። በኢትዮጵያ የተፈጠረውን የኢኮኖሚ ውድቀት ለከተማ ትግል ግንባር ማዋል እንደሚቻል ምሁራን የሰጡትን ትንታኔ በዜና ወጃችን ቃኝተነዋል። በቀውስ ውስጥ ዓላማውን ማስፈጸም የለመደው የብልጽግናው አገዛዝ ሃይማኖትን አጀንዳ ካርዱ ያደረገ ሴራ በደህንነት መስሪያ ቤቱ በኩል እየፈበረከ በመልቀቅ ላይ ነው። አንጋፋዎቹን አብርሃማዊ ሃይማኖቶችን ማንቋሸሽና ማዋረድ አዲስ ባህል የሆነው ኦህዴድ ብልጽግና ወደ ስልጣን ከመጣ ወዲህ ስለመሆኑ አገዛዙ መንግስታዊ ሃይማኖትን ለመፍጠር የሚያደርገውን ጥረትና በህዝብ ዘንድ የቀሳቀሰውን ቁጣ በዜና ትንታኔያችን ተመልክተነዋል። እነዚህንና ሌሎች የግንባርና ሀገራዊ መረጃዎችን ዜና ትንታኔዎችን ይዘናል። በድጋሚ አብራችሁን ቆዩ እያለን ወደ ዝርዝር መረጃዎች እናመራለን። በቅድሚያም ሰበር የድል መረጃ ወደምንመለከትበት የግንባር መረጃችን እናመራለን። በወሎ ቤት አማራ ሰማይ ስር የብልጽግናው አገዛዝ ስርዓታዊ ፍርሰት አይቀሬ ስለመሆኑ የአማራ ልጆች በደማቸው እያስመሰከሩ ነው። አራተኛ ቀኑ ባስቆጠረው የዘመቻ አባናዳው ያውደ ውጊያ ውሎ ውጊያው አድማሱን በሚገርም ፍጥነት አስፍቶ ምዕራብ ወሎና ደቡብ ወሎ ዘልቋል። ወታደራዊ ስትራቴጂካዊ ስፍራዎችን በፋኖ ኃይሎች በቁጥጥር ስር በመዋል ላይ ናቸው። በሰሜን ወሎ ካሉት አስራ ሁለት ወረዳዎችና ሰባት ከተማ አስተዳደሮች ውስጥ ውጊያ ያልተካሄደበት ቦታ የለም። በደወሎ የምዕራቡን ክፍል ጨምሮ ካሉት ሀያ ወረዳዎችና ዘጠኝ ከተማ አስተዳደሮች ውስጥ በአስራ ስድስቱ ወረዳዎችና በአምስቱ ከተማ አስተዳደሮች ውጊያ ሙሉ በሙሉ አሊያም በከፊል ተካሂዶባቸዋል። በሚገርም ፍጥነት ዘመቻ አባናደው ወደ ሕዝባዊ ንቅናቄ በማደግ ላይ ነው። በአገዛዙ መካከል ከፍተኛ የእርስ በርስ አለመተማመን ተፈጥረዋል። በደቡብ ወሎ ዞን ደሴ ዙሪያ ከፍተኛ ውጊያ መካሄዱን ተከትሎ የደቡብ ወሎ ዞን ጸጥታ ቢሮን እንዲመራ ታጭቶ የነበረው የደሴ ዙሪያ ወረዳ ሚሊሻ አዛዥ በፋኖ ኃይሎች መደምሰሱ ታውቋል። የፋኖ አልሞ ተኳሾች የብልጽግና ውጊያ ጭንቅላቶችን መምታታቸውን በቀጠሉበት በዘመቻ ባናደው የመከላከያና የጥምር ጦሩ አመራሮች የህይወትና የአካል ጉዳት እያስተናገዱ ይገኛል። በልጅ ኢያሱ ኮር ስር ከቤታ አማራ ክፍለ ጦር አንድ ሻለቃና ከእዙ ተወርዋሪ አንድ ሻለቃ የተውጣጡ የፋኖ አባላት በጋራ በመሆን በወሰዱት እርምጃ የሚሊሻ አዛዡን ጨምሮ በርካታ የአገዛዙ ወታደሮችን በመደምሰስ ድል መጎናጸፋቸው የግንባር መረጃው ያሳያል። ይህ ዜና እየተጠናቀረ በነበረበት አመሻሽ ላይ ውጊያው ደሴ ከተማ ዘልቆ በመግባት ላይ ሲሆን 016 አስግዶ ቀበሌን ጨምሮ ከደሴ ከተማ በውስን ኪሎ ሜትር ርቀት ላይ የሚገኙ 020 ሞቴ ቀበሌ፣ 022 ታ ቀበሌ ዜሮ ሀያ ስድስት ጸዲ ገበያ ቀበሌ ዜሮ ሀያ ስምንት ቀበሌ ዜሮ ሀያ ሰባት ግልብጤ ቀበሌ ዜሮ ሀያ ዘጠኝ እሁዲት ቀበሌ ዜሮ ሰላሳ አጥንት መስበሪያ ቀበሌና ቀይ ገደል ቀበሌ በፋኖ ቁጥጥር ስር መግባታቸው ታውቋል። የፋኖ አባላቱ ከውጊያው ጎን ለጎን በቁጥጥራቸው ባስገቧቸው አካባቢዎች የሲቪል መዋቅር እያዋቀሩ እንደሚገኝ ከግንባር የተገኘው መረጃ ያሳያል። ይህ በእንዲህ እንዳለ የብልጽግና ስርዓት እንደፈረሰ ያመኑ በርካታ አርማብተናና ሚሊሻ በሰላም ለፋኖ እጅ እየሰጡ መሆኑ ተሰምተዋል። አጠቃላይ የዘመቻ አባናደው አራተኛ ቀን የዘመቻ ውሎ በተመለከተ የግንባር ዘጋቢያችን አርበኛ ተስፋይ ልሳኑ በውጊያ መሀል ሆኖ የሚከተለውን ዘገባ አድርሶናል። ሰላም ጤና ይስጥልን እንደምንዋላችሁ ወደለቱ ወደ ዕለቱ የግንባር መረጃዎቻችን እናመራለን። በዛሬው የግንባር ዘገባችን አጠቃላይ በወሎ ቤት አማራ እየተከናወኑ ያሉ የአውደ ውጊያዎች፣ እንደዚሁም የጥንቃቄ መልእክቶች ላይ እያተኮረ ይሆናል። የአብይ አህመድ ሰራዊት ከሰሞኑ ከባድ ፈተና ገጥሞታል። ለመቁጠር የሚያዳግት ሰብአዊና ቁሳዊ ኪሳራ አስተናግዷል። ዛሬም ከትናንቱ የበለጠ በወሎ ቤት አማራ ፋኖዎች በዘመቻ መልክ ከፍተኛ በትር አሳርፈውበታል። ሰሜን ወሎ ላይ ትኩረቱን አድርጎ በድሮንና በዘመናዊ ከባድ መሳሪያ ሲፍጨረጨር የዋለው የብርሃኑ ጁላ ጦር ደቡብ ወሎ ላይ ከፍተኛ ምት ሲያርፍበት ውሏል። በደቡብ ወሎ ምዕራብ ወረዳዎች በሁሉም በሚባል ደረጃ ከባድ አውደ ውጊያዎች ሲካሄዱ፣ በርካታ ከተሞችና ወረዳዎችን ፋኖ ተቆጣጥሯል። በደቡብ ወሎ ከሚገኙ ትላልቅ ከተሞች ውስጥ አንዷ የሆነችውን መካነ ሰላም ከተማንም ፋኖ ሲቆጣጠር፣ አንድ የጦር መኮንንን ጨምሮ ከዘጠኝ በላይ የአገዛዙ ሰራዊት ተደምስሷል። በተጨማሪም በለገሂዳ፣ አልቡኮ፣ ተንታ፣ መቅደላ፣ ጃማ፣ ደጎሎ እንዲሁም ደሴ ዙሪያ ወረዳዎች በርካታ ቦታዎች ላይ ከባድ አውደውጊያዎች ሲካሄዱ የአገዛዙ ሰራዊትም ከፍተኛ ኪሳራ ደርሶበታል። አድማጭ ተመልካቾች፣ በመቀጠል ደግሞ የጥንቃቄ መልእክቶችን ወደምናደርስበት መረጃ እናመራለን። የጦር ወንጀለኛው የብልጽግና አገዛዝ ሰሜን ወሎ ዞን ጉባላፍቶ ወረዳ ሳንቃ ከተማ ጤና ጣቢያ ላይ የድሮን ጥቃት በመፈጸም ሐኪሞችን ጨምሮ በርካታ ንጹሐንን ጨፍጭፈዋል። ይህ የድሮን ጥቃት በማኅበራዊ ተቋም ያውም በጤና ጣቢያ ላይ የተፈጸመ መሆኑ የጦር ወንጀሉን የከፋ ያደርገዋል። የጦር ወንጀለኛው ብልጽግና የፋኖ ምት መቋቋም ሲያቅተው በዛሬው እለት መስከረም 17 2018 እስከ እኩለ ቀን ድረስ ባለው ጊዜ ብቻ ወልዲያ ከተማ ዙሪያውን ከ10 ጊዜ በላይ የድሮን ጥቃት ፈጽሟል። ሌሎች አካባቢዎች ላይ የደረሰው ጥቃት ለማጣራት ጥረት ብናደርግም በኔትወርክ መቆራረጥ የተሟላ ቁጥራዊ መረጃ ማገኘት አልተቻለም። ይህም ሆኖ በበርካታ አካባቢዎች የድሮን ጥቃት እንደተፈጸመ ተሰምቷል። አድማጭ ተመልካቾች በጣም የሚገርመው መረጃ ወልዲያ፣ ሳንቃና ሌሎች ከተሞች ላይ እየተፈጸመ ያለው የድሮን ጥቃት ፋኖ ከሚኒሻ አመራሮች ጋር ሊደራደር ነው በሚል ስጋት እንደሆነ ከውስጥ ምንጮች መረጃዎች ደርሶናል። ፋኖ ከአድማ ብተናውና ሚኒሻው አመራሮች እንዲሁም ከመካከለኛና የመከላከያ መስመራዊ መኮንኖች ጋር ግንኙነት ፈጥሮ ሰራዊቱን እያፈረሰ ነው በሚል ከፍተኛ ድንጋጤ ውስጥ የገባው የብልጽግናው አገዛዝ የራሱ ጥምር ጦር የሚዋጋበትን ቀጠና ጨምሮ ተከታታይ የድሮን ጥቃት ፈጽሟል። ይህም የመደናገጡንና የጭካኔውን ደረጃ የሚያሳይ ነው ተብሏል። በተለይም የወልዲያ የሰሜን ወሎ ዞን አመራሮች በመከላከያ ደህንነት ክትትል ውስጥ ገብተዋል ያሉት የውስጥ ምንጮቻችን በብልጽግና ጄኔራል መኮንኖችና በአድን ካድሬዎች መካከል ከፍተኛ ለመታመመን ተፈጥሯል ተብሎ ብሎናል። የፋኖ ኃይሎች በወሎ ቤተ አማራ ሰማይ ስር እያስመዘገቡት ያለው ድል ከባህር ዳር እስከ አዲስ አበባ ጭንቀት ፈጥሯል። የሚይዙትን የሚጨብቱትንም አጥተዋል። ሌላኛው የግንባር መረጃችን በምዕራብ ወሎ በአማራ ሳይንት ቀጠና ያለው የፋኖ ኃይል ማንሰራራት የብልጽግና ጄኔራል መኮንኖችን በከፍተኛ ሁኔታ አስግቷቸዋል። በመጨረሻም የብልጽግናው አገዛዝ በወልዲያ ከተማ ዙሪያ የገጠመውን ውጊያ መቋቋም ያቃተው በመሆኑ አገዛዙ ወልዲያ ላለመልቀቅ በከተማ ውስጥ የሚገኙ ታላላቅ የሃይማኖት አባቶችን፣ ታዋቂ ግለሰቦችን አሊያም ተጽዕኖ ፈጣሪ ሰዎችን መርጦ በመግደል የውጊያውን ትኩረት አቅጣጫ ለማስቀየስ እያሴረ መሆኑን ከውስጥ ምንጮች አረጋግጠናል። በመሆኑም በወልዲያ ከተማ የሚገኙ የሃይማኖት አባቶች፣ የአገር ሽማግሌዎች፣ ተጽዕኖ ፈጣሪ ሰዎች ደህንነታቸውን እንዲጠብቁ ሲል የውስጥ ወታደራዊ ምንጮቻችን መልእክታቸውን አድርሰዋል። የወሎ ቤት አማራ ዘመቻ አባን አደው የድል ጉዞ በከፍተኛ ትጋት ለአድማጭ ተመልካቾቻችን በማድረሳ የሚገኘው ጣና ሳተላይት ቲቪ ይህንን ጥብቅ መረጃ ወደ ህዝብ አድርሷል። ለተጠራቀሩት የግንባር መረጃዎች አርበኛ ጋዜጠኛ ተስፋኤል ሳኑ ነኝ፣ ከትግሉ ሜዳ። አድማጭ ተመልካቾቻችን ምርጫችውን ጣና ቲቪ ስለምታደርጉ እናመሰግናለን። የዛሬ መስከረም አስራ ሰባት የ የምሽት መረጃ ዜናና ዜና ትንታኔዎቻችን እንደ እንደቀጠሉ ነው። በኢትዮጵያ የተፈጠረውን የኢኮኖሚ ውድቀት ለከተማ ትግል ግንባር ማዋል እንደሚቻል ምሁራን ተናገሩ። የአብይ አህመዱ ብልጽግና የሰው ህይወት በጅቶ የሚዋጋ ጦርነትን በፖሊሲ ደረጃ የያዘ የዘመናችን ፋሽስታዊ ድርጅት ነው የሚሉት ተንታኞች በሚከተለው የጦርነት ፖሊሲ የተነሳ አንድ ሚሊዮን ሰራዊት ቢሞትበት ዋና ዓላማው የተቀመጠበትን ዙፋን ማስጠበቅ እንጂ የዜጎች ህይወት አያስጨንቀውም በሚል ያገዛዙን የጦርነት ፖሊሲ ያብራራሉ። ጦርነት ካቆመ ህይወት አይኖሮም የሚሉት እነዚህ ተንታኞች በተለይም ከአማራ ህዝብ ጋር ጦርነት ውስጥ መቆየት እንደሚፈልግ ያስረዳሉ። ሁልጊዜም በጦርነት ውስጥ መኖር ለአብይ አህመድ የስልጣን ህልውና ወሳኝ ኦክሲጅን ነው የሚሉት የፖለቲካ ተንታኞች የአብይ አህመድ ዙፋን መጠበቅ አለበትና የተገኘው ሁሉ ወደ ጦር ሜዳ የሚል ፋሽስታዊ መመሪያ ገቢር በመሆኑ ላይ እንደሆነ ገልጸዋል። ብልጽግና በህይወት መኖር የሚችለው ጦርነት ላይ እስከሆነ ድረስ ብቻ ነው የሚሉት የጣቢያችን የፖለቲካ ተንታኞች ለብልጽግና በህይወት ለመኖር መዋጋት መሰረታዊ ጉዳይ እንደሆነ ያስረዳሉ። ይህን የጦርነት ፖሊሲ ተከትሎ በኢትዮጵያ ከፍተ ከፍተኛ የሆነ የኑሮ ውድነት ተፈጥሯል አሁን ያለው የኢኮኖሚ ሁኔታ ድሃን ከመሬት በታች የሚያደርግ መካከለኛ ገቢ ያለው የሚባል ሰው ቤተሰቡን መምራት የማይችልበት ባለሀብቶች በማንነታቸው ሀብት ንብረታቸው የሚዘረፍበት መስራት የማይችሉበት ሁኔታ ተፈጥሯል የሚሉት የፖለቲካ ተንታኞች አብይ አህመድ በጦርነት የደቀቀውን የሀገሪቱን ኢኮኖሚ ማከም የማይችሉበት ደረጃ ላይ እንደደረሰ ይገልጻሉ። ከኢኮኖሚ ውድቀቱ አንጻር በብልጽግና ዘንድ መፍትሄ ሆኖ የቀረበው በፖሊሲ ክራይ የሚገኝ ብድርና እርዳታ እንጂ የዘላቂ እድገት መሰረት ሊሆኑ የሚችሉ የፖሊሲ ለውጦች በአማራጭነት እንዳልቀረቡ ተንታኞች ያስረዳሉ። ቀውስ ማምረት የማይሰለቸው ይህ አገዛዝ ራሱ በፈጠረው የኢኮኖሚ ድቀት ውስጥ ቅርቃር ውስጥ ገብተዋል። በሌላ በኩል ጦርነቱ ባልቆመበትና ገበያው ባልተረጋጋበት የገንዘብ መግዛት ዋጋ በእጅጉ በወረደበትና የዋጋ ንረቱ ከአርባ በመቶ በላይ በሆነበት ሁኔታ የመንግስት ሰራተኞች ከፍተኛ ምሬት ላይ መሆናቸውን በመጠቆም ለከተማ ግንባር ወሳኝ አቅም እንደሚሆኑ ገልጸዋል። የምጣኔ ሀብት ባለሙያዎቹ እንደሚያስረዱት የመንግስት ሰራተኛው የሚቆጥረው እንጂ ገበያ ላይ የሚገዛበት አቅም ያለው ገንዘብ እጁ ላይ አይገባም። ለመንግስት ሰራተኛው ከደሞዝ ጭማሪ ይልቅ ዘላቂ መፍትሄ የሚሆነው የስርዓት ለውጥ በመሆኑ የትግሉ ዋና አካል መሆን እንደሚጠበቅበት ተንታኞች ያስረዳሉ። በዚህ ረገድ የመንግስት ሰራተኛው የህብረተሰብ ክፍል ከፍተኛ ኃላፊነት እንዳለበት የሚያስረዱት የጣቢያችን ተንታኞች ህብረተሰቡ ከገባበት የፍርሃት ቆፈን ተላቆ ለነጻነቱ መታገል እንዳለበት ጥሪያቸውን አቅርበዋል። በሌላ በኩል ነጋዴዎች ግብር ባለመክፈል የፋኖን ትግል በመደገፍ የአገዛዙን አቅም ሊያዳክሙ በሚችሉ የትግል ስልቶች ሁሉ በመሳተፍ የትግሉ አካል መሆን እንዳለባቸውም ተገልጸዋል። ፋኖ በዱር በገደሉ የከፈለ ያለውን ዋጋ ማገዝና ድሉን ማፍጠን የሚቻለው ትግሉን ወደ ከተሞች ስቦ በማስገባት ነው የሚሉት የጣቢያችን ተንታኞች የኢኮኖሚ ውድቀቱ በራሱ የፈጠረው የጦርነት ግንባር ሁሉንም የህብረተሰብ ክፍል የሚያነሳ በመሆኑ ከተሞች ላይ የህዝብ ንቅናቄዎችን ለመፍጠር በልዩ ትኩረት መስራት እንደሚገባ

በመጨረሻም አንጋፋዎቹን ሃይማኖቶች የዘለፈው የፋናው ጋዜጠኛ ድርጊቱ ከፍተኛ ቁጣ ቀስቅሰዋል። ቁጣን ከቀሰቀሰው አጀንዳ ጀርባ የአገዛዙ ፖለቲካዊ ፍላጎቶች እንዳሉም ተጠቁመዋል። የብልጽግና ልሳን የሆነው የፋና ብሮድካስት ጋዜጠኛ በይፋዊ ገጽ ላይ አንጋፋዎቹን የክርስትናና የእስልምና እምነት ባዕድና በኢትዮጵያ ላይ የተጫኑ አድርጎ በመዘገቡ ድርጊቱ ከፍተኛ ቁጣ ቀስቅሰዋል። የሁለቱ ሃይማኖት አማኞችን ያስቆጣው ጋዜጠኛ ኦጋሳ ፉፋ የተባለው የፋና ጋዜጠኛ በይፋይ የፌስቡክ ገጹ የመስቀል በዓልን አስታኮ በኦርምኛ ያስተላለፈው መልእክት ነው። በመልእክቱ የእስራኤልና ለአረብ አምላክ የሚያመልኩ በማለት የክርስትናና የእስልምና እምነት ተከታዮችን የዘለፈበት መንገድ በርካቶችን አስቆጥተዋል። ድርጊቱ ከአንድ ትልቅ የሀገሪቱ ሚዲያ ውስጥ ከሚሰራ ጋዜጠኛ የማይጠበቅ ነው ያሉት ወገኖች ጋዜጠኛው ያገዛዙን ተልእኮ ይዞ ይሁን አሊያም በባለጊዜነት ስሜት ይህንን ነውር መፈጸሙ በአደባባይ ሊያስጠይቀው ይገባል ተብሏል። በተለይም ሁለቱን አንጋፋ ሃይማኖቶች ከዘለፈ በኋላ ጽሁፉን ከፌስቡክ ገጹ ቢያነሳውም የሚሰራበት ተቋም ፋና ብሮድካስቲንግ በጋዜጠኛው ላይ የስነ ምግባር እርምጃ አለመውሰዱ መነጋገሪያ ሆነዋል። ተልእኮውንም መንግስታዊ አስመስሎታል። ጋዜጠኛው በህዝብ ዘንድ ከፍተኛ ተቃውሞ ሲገጥመው የለቀቀውን ፖስት ያነሳው ቢሆንም አሁንም በፋና ብሮድካስቲንግ መደበኛ ስራው ላይ መገኘቱ፣ ተቋሙ በኤዲቶሪያል ፖሊሲው ተጠያቂ አለማድረጉ የክርስትናና የእስልምና እምነት ተቆርቋሪ ወገኖችን ያበሳጨ ሆነዋል። በሌላ በኩል የአገዛዙ ልሳን የሆነው ፋና ትናንት ደመራ በዓል በሚከበርበት ዕለት በፌስቡክ ገጹ የለቀቀውን የኢሬቻ ፖስተር ከደረሰበት ተቃውሞ በኋላ አንስተዋል። ጥንታዊ አብርሃማዊ የሆኑትን ክርስትናና እስልምናን የአይሁድና የአረብ ሀይማኖት ሃይማኖት ኢሬቻን ደግሞ ሀገር ቀበል በሚል ንጽጽር በማቅረብ ሰማያዊ የሆነውን የብዙሀኑን እምነት በመዳፈር ላይ የሚገኙት የኦህዴድ ብልጽግና ካድሬዎች ሃይማኖታዊ ጉዳዮችን የፖለቲካ መበሻሸቂያና መሳሪያ አድርገው በመጠቀም ላይ ናቸው። ከዚሁ ማህበራዊ ነውር ጋር በተያያዘ ከሰባ ሚሊዮን በላይ ተከታይ ያላትን የኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናንን ለማስቆጣት የመላእክታንና የቅዱሳንን ስዕል አድኖ በማህበራዊ ሚዲያ በመቅደድ ተከታታይ የነውር አጀንዳ የሚፈጽሙ አካላት የደህንነት መስሪያ ቤቱ የሚፈበርከው አጀንዳ ስለመሆኑ ነው የተጠቆመው። የብልጽግናው አገዛዝ የህዝብን ስሜት ለመቆጣጠርና የህግ የበላይነት እንዳለ ለማስመሰል በቅድሚያ እንዲህ አይነት የማህበራዊ ነውሮች እንዲፈጸሙ በማድረግ በመቀጠል ድርጊቱን የፈጸሙ አካላትን ተከታትዬ እያስኩ በሚል አገሪቱ የህግ የበላይነት እንደሰፈነ ለማሳመን ማህበራዊ ተቋማትን በሞራልና በህጋዊ ሰውነት ጥበቃ እንደሚያደርግ እርካሽ ፕሮፓጋንዳን ለመስራት አልሞ የሚፈጥራቸው አጀንዳዎች መሆናቸው ተጠቁመዋል። አላማው ከዚህም በላይ ከፍ ያለ ነው የሚሉት ሌሎች ወገኖች በበኩላቸው በአማራ ክልል ተጠናክሮ የቀጠለው የፋኖ ኃይሎች ውጊያ የመዲናዋን ህዝብ ትኩረት እየሳበ በመሆኑ የብዙሀኑን ትኩረት በዚህ መሰል ማህበራዊ አጀንዳ ለመሸፈን፣ በተጨማሪም አገዛዙ የጸጥታ አቅሙ ጠንካራ እንደሆነ ወንጀለኞችን አድኖ መያዝ እንደሚ እንደሚችል ለማሳየት ድርብርብ አላማ ይዞ የደህንነት መስሪያ ቤቱ የፈጠረው አጀንዳ መሆኑን አስረድተዋል። ከሰሞኑ የቅዱሳን ሥዕላትን በመቅደድ በማህበራዊ ሚዲያ ላይ ስትሰራጭ የነበረችውን ግለሰብ በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ጠቅላይ መምሪያ ያስታወቀ ሲሆን፣ አላማው ያገዛዙ የጸጥታ ኃይሎች በከተማዋ ከፍተኛ አቅም እንዳላቸው ተቋማዊና ፖለቲካዊ የገጽታ ግንባታ ያለመ ኋላቀር የፖለቲካ ትርፍ ስሌት ነው ብለውታል። አንጋፋዎቹን አብርሃማዊ ሃይማኖቶች ማንቋሸሽና ማዋረድ አዲስ ባህል የሆነው የኦህዴድ ብልጽግና ወደ ስልጣን ከመጣ ወዲህ እንደሆነ ይታወቃል። አገዛዙ መንግስታዊ ሃይማኖት ለመፍጠር በሚያደርገው ጥረት ጥንታዊ እሴትና ማህበራዊ ትስስር የፈጠሩትን ሁለቱን ነባር አብርሃማዊ ሃይማኖቶች ክርስትናና እስልምና ለማዳከም፣ ከማህበራዊ መድረኩ ለማራቅ ቀውስን ዓላማው አድርጎ በመስራት ላይ ይገኛል። መዳረሻ ግቡም ሁለቱ ጥንታዊ ሃይማኖቶችን ነባር ይዘታቸውን አራግፎ በምትኩ የራሱን መንግስታዊ ሃይማኖታዊ ለመፍጠር ያለ መስላ መሆኑ የጉዳዩ ተከታታዮች እምነት ነው። ክቡራትና ክቡራን ቤተሰቦቻችን ለምሽቱ የተሰናዱት መረጃዎቻችን የተከታተሏቸኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሆኑ በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ሳተላይት ቲቪ ከሀቅ ጋር